ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረን ቤተሰቦቻችን እንደምናላችሁ። የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርእስተ ዜናዎቹን ነግራችኋለን፣ አብራችሁን ቆዩ። ከ60 ሚሊየን ብር በላይ ለመዝረፍ የሞከረው ተጠርጣሪ በቁጥጥር ስር ዋለ። በጎፋ በጊዮ ወረዳና ሐምሌ 15 ቀን 2016 ዓ.ም በተከሰተው አስከፊ የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰበሰበው ድጋፍ ገንዘብ ከ60 ሚሊየን ብር በላይ መዝረፍ የሞከረው ግለሰብ በቁጥር ስር መዋሉን የዞኑ መንግስት ኮሚኒኬሽን አስታውቋል። የዚህም ጉዳይ በዜና ትንታኔያችን አካተነዋል። ቆይታቸው የምሰሙት ይሆናል። በኢትዮጵያ አዲሱ የተጀመረው መለያ ቁጥርና ታርጋ አይነቶችና ምልክቶቹ ና ይዞቶቹ ምንድናቸው የሚለው የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። ሳዩ ጠቅላይ ሚኒስተር ሰባሽን ሌኮርኑን አንድ ወር ሳይሞላቸው ስልጣን ለቀቁ። በምን ጉዳይ የሚለውንም የዜና ትንታኔያችን አካቶታል። እስራኤል ሐማስ አሜሪካ የሰላም ጥሪ መቀበሉን ተከትሎ የእስራኤል ዜጎች ተል አበብ ላይ ለዶናልድ ትራምፕ አንተ የሰላም አባትን እናመሰግናለን ሲሉ አደባባይ በመውጣት ምስጋና ያቀረቡት የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ተ ነው። በትራምፕ የቀረበውን የጦርነት ማቆም ስምምነት እንዲፈርሙና ጦርነቱ እንዲቆም ጠይቀዋል። በዚህም የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዜና ትንታኔያችን ስናልፍ ሚሊየን ብር በላይ ለመዝረፍ የሞከረው ተጠርጣሪ በቁጥጥር ስር ዋለ። በጎፋ ዞን በተደረሰው በተፈጥሮ አደጋ ሐምሌ 15 ቀን 2016 በተከሰተው አስከፊ የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች ከተሰበሰበው የገንዘብ ድጋፍ ላይ ከ60 ሚሊየን ብር በላይ ለመዝረፍ የሞከረው ግለሰብ በቁጥጥር ስር መዋሉ የዞኑ መንግስት ኮሚኒኬሽን አስታውቋል። አደጋ በደረሰባቸው ወገኖች ህይወትና ችግር ለመበልጸግ ያሰቡ ተጠርጣሪዎች ለተጎጂ ከተሰበሰበው 60 ቢሊዮን ብር በላይ ከጎፋ ዞን አደጋ ስጋት አካውንት ለመውሰ ሰሪ ሞክረዋል። ገንዘቡ ለመዝረፍ ቀደም ሲል ቮይድ በተደረገ የቼክ ቁጥር ላይ አስመስለው ለማሳተም ሙከራ አድርገዋል። የወንጀል ሙከራ የተጋለጸው ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞና አስተዳደር የተደረገውን ፊርማ ጥቆማ ምክንያት ነው። በጥቆማው መሰረት ከአዲስ አበባና ከክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹ በቁጥጥር ስር ውሏል ብለዋል። የዞን መንግስት ኮሚኒኬሽን ሀገር ውስጥና ዓለም አቀፋዊ ማህበረሰብ የለገሰው ድጋፍ ወደ ኪሴ ገብቶ ካልበለጸኩ የሚል አስተሳሰብ የተጠመዱ አካላት ያሰባስነው ዋሪ ስብ እና የጎድለው ተግባር አለመሳካቱን ገልጿል። የተሽከርካሪ መለያ ቁጥር ወይም ታርጋ አይነቶችና ምልክቶች፣ አገልግሎት አይነቱ ታክሲ ከሆኑ ሰሌዳው ነጭ መደቡ ከጥቁር ፊደላት ቁጥሮች ጋር በእንግሊዘኛው ኢቲ ወይም በአማርኛው ኢቲ የተጻፈበትና ኢትዮጵያ ካርታ ምልክት ያለበት ይሆናል። ስቲከሩ ነጭ መደቡ ከቀይ ፊደላቶች ቁጥሮች ጋር የመለያየት ቁጥር ሰሌዳውና ታክሲ የሚለው ጽሑፍ ይጻፍበታል። የአገልግሎት አይነቱ የቤት ከሆነ ሰሌዳው ነጭ መደቡ ጥቁር ፊደላ ቁጥሮችና ኢቲ የተጻፈበትና ኢትዮጵያ ካርታ ምልክት ያለ ይሆናል። ስቲከርም አይለጠፍበትም። አገልግሎቱ አይነት የንግድ ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላት ቁጥሮች ጋር ኢት የተጻፈበት የኢትዮጵያ ካርታ ምልክት ያለ ይሆናል። ስቲከሩ ነጭ መደብ አረንጓዴ ፊደላት ቁጥሮች ጋር የመለያ ቁጥር ሰሌዳ ላይ ይለጠፋል። አገልግሎቱ አይነቱ የመንግስት ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላት ቁጥሮች ጋር ኢት የተጻፈበት ኢትዮጵያ ካርታ ምልክት ያለበት ስቲከር የመንግስት ተቋም ስምና አርማ ያለበት ይሆናል። አገልግሎቱ አይነቱ የሃይማኖት ተቋምና ማህበራት ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላ ቁጥሮች ጋር ኢቲ የተጻፈበት የኢትዮጵያ ካርታ ምልክትና አምስት ቁጥር የተጻፈበት ይሆናል። ስቲከሩ ነጭ መደብ ብርቱካናማ ፊደላማ ቁጥሮች ጋር በማህበረሱብና አርማ ይጻፍበታል። አገልግሎት አይነቱ ዓለም አቀፋዊና አህጉር አቀፋዊ ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላ ቁጥሮች ጋር ኢቲ የተጻፈበትና የኢትዮጵያ ካርታ ምልክት እንዲሁም የተቋሙ ስም ምህጻረ ቃል በአማርኛና በላቲን ይጻፍበታል። ስቲከሩ የተቋሙ ስምና አርማ ያለበት ይሆናል። አገልግሎቱ አይነቱ እርዳታ ሰጭ ድርጅት ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላ ቁጥሮች ጋር ኢቲ የተጻፈበት የኢትዮጵያ ካርታ ምልክትና 35 ቁጥር እድ እና ወይም ኤኦ የሚል ይጻፍበታል። ዲፕሎማቲክ መብት ላላቸው ደግሞ ሰሌዳው ነጭ መደቡ ከጥቁር ፊደላ ቁጥሮች ጋር ተቋሙ ስም ምጻረ ቃለው ሲዲ በላቲን እና ወይም ኮድ የሚል አማርኛ የተጻፈበት ይሆናል። የእርዳታ ሰጭ ድርጅቱና ዲፕሎማቲክ መብት ያላቸው ተቋማት እስቲከራቸው የተቋሙ ስምና አርማና ፊርማ ያለበት ይሆናል። በኤሌክትሪክ ወይም በታዳሻ የሚሰሩ ተሽከርካሪዎች ሰሌዳው ነጭ መደብ ከጥቁር ፊደላ ቁጥሮች ጋር ኢቲ የተጻፈበት የኢትዮጵያ ካርታ ምልክት ያለበት ነው። ስቲከሩ መደቡ በነጭ ሆኖ ጽሁፉ አረንጓዴ ቀለም ያለው አረንጓዴ ትራንስፖርት፣ ግሪን ትራንስፖርት የሚል የተጻፈበት ይሆናል። ለአካል ጉዳተኛ ከሆነ ሰሌዳው ነጭ መደቡ ከጥቁር ፊደላ ቁጥሮች ጋር ኢቲ የተጻፈበት ኢትዮጵያ ካርታ ምልክት ያለበት ሲሆን ስቲከሩ የዊልቸር ምልክትና አጉ ወይም በእንግሊዝኛው ፒዲ የሚል የተጻፈበት ይሆናል። ባለሞተር ብስክሌት ከሆነ ሰሌዳው ነጭ መደቡ ከቀይ ፊደላ ቁጥሮች ጋር ኢቲ የተጻፈበት የኢትዮጵያ ካርታ ምልክት ያለው ስቲከር አይኖራቸውም። ልዩ ተንቀሳቃሽ መሳሪያዎች ሰሌዳ ነጭ መደብ ከቀይ ፊደላ ቁጥሮች ጋር ኢቲ የተጻፈበት የኢትዮጵያ ካርታ ምልክት ያለበት ልተም ወይም ኤስኤሚ የሚል የተጻፈበት ይሆናል። ልዩ ተንቀሳቃሽ መሳሪያዎች ስቲከር አይለጠፍበትም። ተሳቢ ተሽከርካሪ ከሆኑ ሰሌዳው ነጭ መደብ ከጥቁር ፊደል ቁጥሮች ጋር ኢቲ የተጻፈበት ኢትዮጵያ ካርታ ምልክት ያለበት ሲሆን ተሳቢ የሚል የተጻፈበት ይሆናል። ስቲከሩ ነጭ መደብ አረንጓዴ ፊደላ ቁጥሮች የመለያ ቁጥር ሰሌዳ የተጻፈበት ይሆናል። የተላላፊ ሰሌዳ ሰሌዳው ነጭ መደብ ከጥቁር ፊደላት ቁጥሮች ጋር ሆኖ በግራ ክንፍ በኩል ተላላፊ የሚል ጽሑፍ ይጻፍበታል። ስቲከር አይኖራቸውም ሲል መረጃዎች ያሳያሉ። የፈረንሳዩ ጠቅላይ ሚኒስተር፣ አንድ ወር ሳይሞላቸው ስልጣናቸውን ለቀቁ። ካቢኔያቸው ይፋ የተደረገው በአንድ ቀን ውስጥ ስልጣን መልቀቃቸውን አስታውቋል። ጠቅላይ ሚኒስተር ሆኜ ለመቀጠል የሚያስችለ ሁኔታ አልተሟላም ሲሉ ለስልጣን መልቀቅ ምክንያት ይሆናቸውን ገልጸዋል። ፖለቲካ ፓርቲዎች ስምንን ላይ መረስ ፍቃደኛ ለመሆናቸውን ተችተዋል። ፕሬዚዳንት ኢማል ማክሮን አንድ ሰዓት የዘለቀው ውይይት ካደረጉ በኋላ ስልጣን መልቀቃቸውን በይፋ ተገልጿል። ሐማስ የአሜሪካ የሰላም ጥሪ መቀበሉን ተከትሎ የእስራኤል ዜጎ ቴልአቪቭ ለዶናልድ ትራምፕ የሰላም አባትን እናመሰግናለን ሲሉ አደባባይ በመውጣት ምስጋና ያቀረቡ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በትራምፕ የቀረቡ የጦርነት ማቆም ስምምነት እንዲፈርሙና ጦርነቱ እንዲቆም ጠይቀዋል። ሀማስ የሰላም ጥሪውን ለመቀበል ምክንያት እስራኤል በመጠኑም ቢሆን በጋዛ ላይ የምታደርገውን ጥቃት ገታ ያደረገች ሲሆን ጦርነቱን ለማቆም የትራምፕ የወረደውን ትዕዛዝ ለመተግበር ቁርጠኛ መሆኗን እስራኤል ገልጻለች። ከዚሁም ጋር ተያይዞ የግብጽ የውጭ ጉዳይ ሚኒስቴር በእስራኤልና በሐማስ ልዑክ መካከል ጥቅምት ስድስት በፈረንጆቹ በካይሮ ተዘዋሪ ድርድር እንደሚያደርጉ አስታውቋል። ውይይቶቹ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የገዛ የሰላም እቅድ ላይ በተገለጸ የእስረኞች ልውውጥ ያተኩራል። ይህም ሁሉም የቀሩት የእስራኤል ታጋቾች በሕይወት አሉ ተብለው የሚገመቱት ሀያ ጨምሮ አርባ ስምንት ይገመታሉ ለሁለት 50 መቶ ሀምሳ የፍልስጤም እስረኞች የእድሜ የልክ ስርዓት እና አንድ ሺ ሰባት መቶ ጦርነቱ ከተጀመረ በኋላ የታሰሩ ሌሎች እስረኞች ለመለዋወጥ ያለመ ነው ተብሏል።